ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን በዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልሁኝ እንግዲህ እንደ መግቢያ ይህን ሰውዬ በምስሉ እዩት። ደረጃ አብተወልደ ይባላል። እንግዲህ እሱ የሰጠው መግለጫ ነው። ማንበላችሁ በደንብ ስሙኝ። ቀጣይም ትኩስ ሲሆን መረጆች አሉ። እሱን ምጀላሽ ቀርብ ያለሁኝ ልጆች በጀርመኗ አንከን ከተማ ልደቴን እያከበሩ ነው። በውስጥ መስመር የመልካም ልደቴ መልእክት ስላደረሳችሁኝ ሁሉም ምስጋና ከፍ ያለ ነው እያለ ይናገራል። ለእኛ በሶሻል ሚዲያ ወይም ደግሞ በዩቲብ ላይ የሚለቅልን የሚነግረን ግን የቃላት ጦርነት ያቀብላን ከዚህ ሕዝብ እየተጎሳቆለን ያለ እሱ ግን በቅልንጦት ሕይወት ቤተሰቡን ራሱን ሕይወት እየመራን ያለ ለምንድን ነው ግን እኛ የማነቀው ወገኖቼ? ጦርነት ለማንም አይጠቅምም፣ ባጭሩ ለማንም በቃላት ክፍተት ይኖራል። ግን መንግስት ክፍት አድርጎታል፣ እንነጋገር። ካልቅድሚያ ለንግግር ለድርድር መዘጋጀት ያስፈልገናል። የሚያስፈልግን ጦርነት አይደለም። ጦርነት አውዳሚ ነው፣ አይጠቅምም። ጦርነት አይጠቅምም። ሰላም ነው የሚጠቅመን። እነዚህ ሰዎች የራሱን ቤተሰብ ለምን ዚህ መጡ አይታገልም? ለምን የሱን ልጅ አምጡ አያታግልም? ለአማራ የሚቆረቆር ከሆነ አማራ ከሆነ እሱ በቅልን ጦት እየኖረ የእሱ ልጆች እንግዲህ አረጃ ሽማግሌ ልደቱን እያከበሩ በኬክ እያከበሩለት እሱ እንኳን ያደረሳችሁ ልደቱን ለእኛ ይልክልናል። እኛ ግን እየተሰቃያለ ወላጅና እናት ምስኪን የደሃ ልጅ ነው ለአማራ የሚታገል ከሆነ ይህ ሰው ልጆችን ለምን ልኳያዘ ውትድርና አያታግልም። ለአማራ በእውኑ ዋጋ መክፈል አለብኝ ብሎ በደሜ አማራን መታገል አለብኝ ካለ አንሸወድ፣ አንሸወድ ውጭ ሚዲያ ቁሞ ላይ የሚጮህልን አንሸወድ፣ መልእክት ይሄ ነው አንሸወድ። እዚህ ጋር እየ ጭቀታ ማልፎ እንግዲህ መከላከያ ከማርቆስ ወደ ሲናን ወረዳ ሲጓዝ በነበረበት ላይ እንግዲህ በቅጽል ስሙ ባሪዮ ተብሎ የሚታወቀው ወይም ደግሞ መጠሪያ ስሙ እንቻለው እንቻለው ተብሎ የሚታወቀው ግለሰብ በፋኖ መሪነት የሚታወቅ ነው እና አበሮቹ እንግዲህ መከላከያ በወሰድበት እርምጃ እስከ መጨረሻው ተሸኝቷል። ይሄ ማንም ሰው እንዲሞት እኛ አንፈልግም። መከላከያም ወንድም ነው፣ ፋኑ ወንድም ነው፣ ሁለቱም ወንድሞቻችን ናቸው። በአንድ ላይ ቢሰራ ሀገር የሚያለም ትልቅ ኃይል ሀብት ነው። ነገር ግን በውጭ እንደነዚ አይነት እንደነ ደረጃ አይነቶች እንግዲህ ተጎዳ እያለ ያቀርብልናል። እኛ እንቀበላለን። ግን እየተጎዳ ያለ አማራ ነው ቅድሚያ። ስለዚህ ትኩረት የምንሰጠው ሰጠው ለአማራ ነው። ስለዚህ ይሄ እስከ መጨረሻው ላይ መልስ ተሸኝቷ ማለት ነው። በቃ ይሄ የመጨረሻው ውጤት እዚህ ጋር እየይዘን አሁንም ሳንወጣ ቀጥታ የምናልፈው እንግዲህ በዳንግላ ከተማ ከመነሻው ዳንግላ አድርጎ ወደ ባህር ዳር የሚጓዝ አንድ የካሶኒ መኪና በቁጥጥር ስር ውሏል። ይሄ እንግዲህ የካሶኒ መኪና በቁጥጥር ስር የዋለው አንድ የፒክአፕ መኪና ሙሉን ፈቶ በክሰል ደርቦ በመጫን በጣም የሚገርም ነው። በዳንግላ ከተማ አስተዳደር በጽንፈኛው ኃይል በህገወጥ መንገድ ተፈቶ የተጫነ መኪና በቁጥጥ ስር መዋሉ ነው የተሰማው። በህገወጥ መንገድ እንግዲህ ከሰል በመጫን በስር ደግሞ የተፈታ የመንግስት አንድ ሙሉ ፒክአፕ መኪና ጭኖ ካፈሳ ካፈሳ ወደ ባህር ዳር የሚሄድን አንድ ካሶኒ መኪና በቁጥጥ ስር መዋሉ ነው የፖሊስ ጽፌት ቤት ያስታወቀው። ይህን ያደረገው እንግዲህ ሙሉ ፒካፕ ከታች የፒካፑ መኪና እንግዲህ የፈታቶ ከስር በማድረግ ከካሶኒ ከላይ ደግሞ ክሰል በመጫን በክሰል በመሸፈን ነው እንግዲህ ቀጥታ ወደ ባህር ዳር ሊገባ የነበረው የነበሩ በማህበረሰቡ ጥቆማ መሰረት በቁጥጥር ስር የዋለው ማለት ነው። ይሄ በጎጃም ምድር በአዊ ብሔረሰብ አስተዳደር በዳንግላ ከተማ ቀጥታ ወደ ባህር ዳር ያቀና የነበረው መኪና በቁጥጥር ስር ውሏ ማለት ነው። ይህ እንግዲህ በጎጃም በ ነዘመን ይተዳደራል ተብሎ የሚታወቀው ለማራ ይታገላል ተብሎ የሚታወቀው እንግዲህ የመጨረሻ የውርደት እና የሞት ሞት ትልቁ የውርደቱ የማሳያ የመጨረሻ እንግዲህ መኪና ሲጠቀሙ ሲቃጠል በብዙ መንገድ አይተናል። አዚያ የተረፈውን ደግሞ እንግዲህ ቢዝነስ አድርገውታል። ስለዚህ እኛ ከዝ መማር አለብን መንቃት አለብን ነው። ሌላኛው ጉዳይ አሁን የምናቀ ነው እንግዲህ በጅቡቲ የፌድሪ ልዩ መልእክተኛ እና ባለሙሉ ስልጣን አምባሳደር ብርሃኑ ጸጋይ የውጭ ጉዳይ ሚኒስትር የሀብት ማኔጅመንትና የአገልግሎት ዘርፍ ሚኒስትር ዴታ ሆነው እንዲያገለግሉ በጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በዛሬው ዕለት ተሹማ ማለት ነው። እንግዲህ ዜና ሹመት ነው ይሄ በተመለከተ እንግዲህ እጅግ ደስ የሚል ነው። በጠቅላይ በተለይ በጅቡቲ ፌዴሪ መልክተኛ እና ባለሙሉ ስልጣን የነበሩት ነው እንግዲህ በዛሬው ዕለት በዶክተር አብይ ሙሉ ሹመት ያገኝቷል። እዚሁ ጋር ሳንወጣ ደግሞ አቶ ጌታቸው ረዳ እናውቀዋለን በፊት ምን ሲሰራ እንደነበር አሁን ደግሞ ሁለተኛ ሹመት አገኝቷል ከጊዜው አስተዳደርነት ወደ እዛ ከለቀቀ በኋላ ቀጥታ እንግዲህ በጠቅላይ ሚኒስትር ዶክተር አብይ አማካኝነት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሹማዎቿን። መልካም ስራ ዘመን እንዲሆንላቸው ከልብ እየጠየቅነ እንመኝላቸዋለን። የሚያስፈልገው እንዲህ ነው። እነጌታቸው ረዳ አይተውጣን ታግለው የመጣው ለውጥ የለም እንደውም ሲናገር አይታችስኳነ የዶክተር አቢን ድፍረት አደንቅ አለው ሲሆን ድፍረትም ወሳኝ ነው ሲል ነው የተናገሩት። ስለዚህ ለሀገራችን ልማት ነው የሚያስፈልገን፣ ከምንም በላይ ልማት የሚያስፈልገን። እነ ደረጃ እንግዲህ አየናቸው፣ ውጭ ላይ ሆነው የነሱ ልደታቸውን ያከብራሉ፣ ለእኛ ግን የቃላት ጦርነት ይልኩልናል። የሚያስፈልገው ከማንም ለማንም ሰላም ነው። ስለዚህ የመጨረሻ አሁን የሚታገሉትን አየናቸው። ይህን ይመስላል፣ መኪና ፈቶ እስከ መጫን ድረስ መኪና ፈቶጭ ነው እንግዲህ እስከ ሽያጭ። ስለዚህ ቼን ግንኙነት አለው። ቼን ሰንሰለት አለ። ከዳንግላ እስከ ባደደስ ሰንሰለት አለ። የሹፌሩ ጀምሮ ባለክሰሉ ጀምሮ እዛ ያስጫን የፈታዝ የሚቀበል ሰንሰለት አለ። ስለዚህ ለኢትዮጵያ የሚያስፈልገ ሰላም ነው። ለሰላም ደግሞ የውጭ የሚጮሁሉን ሚዲያዎች መከተል የለብንም። ይህንም ያስፈልገን ደረጃ ብተወልደንም አየ ነው እሱ በኬክ ልጆቹ ጋር ልደቱን ያከብራን። እኛ ግን ምንድን ነው የሚባለው? የሚገርም ነው።